ይሄን ሰሞን አንድ የእስልምና እምነት ሰባኪ ውስታዝ ስለ ማረድ አወሩ፣ ተብሎ በቃ ሊያርዱን ነው ሊያርዱን ነው ሙስሊሞች አራጆች ናቸው ምናምን እያሉ በቃ በጣም ክርስቲያኖች ሲያሽቃብጡ አየሁኝ። ግን ሙሉን እንኳን ጨርሰው አላዳምጡ። እሳቸው እያሉ ያሉት እያወሩ ያሉት በደንብ ቢላ ስላችሁ እረዱ አሉ ያሉትም ደግሞ ለእንሰሳይቱ ነው ያሉት። እንሰሳይቱ ቢላ እንኳን ስትስሉ እንሰሳይቱ ማየት የለባትም ነው የሚለው። በቃ ቢላ ምናምን ምንስለ እንዲጨርሶ ማዳመጥ የሚባል ነገር የለም። አልፈጠረባችሁም እንዴ? ምንድን ነው ቶሎ ብላችሁ ይሄ ሙስሊሞችን እንደ አስቀድማችሁ ጥላቻ በምታየው። እኛ ከሙስሊም ጋር አይደለ እንዴ የምኖረው? እኔ አሁን የምኖርባቸው ሰዎች ሙስሊሞች ናቸው። አብዛኛው አረብ ሀገር የሚመጡ ለስራ ክርስቲያኖቹ ሙስሊሞችን ለስራ ብለን አረብ ሀገር የሚመጡት ሰውዲ የሆነ ዱባይ የሆነ ክርስቲያን የሌለበት ሀገር እንደውም ሰውዲ ላይ የሰውዲ መንግስት የክርስቲያን ቤተ ክርስቲያን እንዲሰሩ እንኳን የፈቀደ እና እስቲ እንደው እውነት እስኪ ሰውዲ ላይ ዋናው እስልምና እንትን የሚባልበት ቦታ ላይ እንኳን ቤተ ክርስቲያን ስሩ ብሎ የሰውዲ መንግስት ፈቅዶ በሰውዲ ላይ እንኳን አሁን ቅርብ ጊዜ ያለ ቤተ ክርስቲያን የተመረቀው። ለምንድነው እንደዚህ እንትን የምትሉት? ታዲያ ለምን ነው ላሉ ለምን አላፈረሱባቸውም? ለምን ቤተ ክርስቲያኑ አላቃጠሉትም? እኛ ሰው ከሰማው በድንጋይም የማመን መብት አለው። እነሱም እምነታቸው እኛም እምነታችን። እነሱም እኛን አይነኩም፣ እኛም እኛ እነሱን እናነካም። ግን እነሱ የሚናገሩትን ነገር ጨርሳችሁ ሳታዳምጡ ትንሹ ብጣሿን ወሬ ይዛችሁ ሮጣችሁ ሚዲያ ላይ እየለጠፋችሁ ለፎሎና ላይክ ለመሰብሰብ የምታደርጉ በጣም አንዳንድ አሳፋሪዎች አላችሁ። እግዚአብሔርም ላሰማችሁ ይኸው ማርያምን የምትራደው የምትታረደው እንስሳ ማየት የለባትም። ተመልከቱ፣ እሱ እያወራ ያለው ስለ በግ ነው። ስለ በግ እንስሳይቱን ስለ ማረድ ነው። ስለ በግ ነው። በግ ደግሞ እንስሳ ነው። እንስሳ ደግሞ ለምግብነት ተብለው የተፈጠሩ ናቸው። እኛ ግን የሰው ልጆች ነን። የሰው ልጆች ለመታረድ ተብለን አይደለም የተፈጠር ነው። የለም እናንተ የሙስሊም አራጅ ነው ምናምን፣ ይሄ ይሄ ጥላቻ ለመፍጠር አስቀድማችሁ ለእምነታቸው ጥላቻ ያላችሁ ሰዎች የምታወሩት ወሬ ነው እንጂ እምነታቸው እረዱ አይደለም። እናንተን በግ በግ ካልሆንን ካልታረደን እያላችሁ ያላችሁት በግ ከሆናችሁ ሂዱ ታረዱ። አዎ በግ ነኝ እረዱኝ በ እያልክ ሂድ ይረዱክ። አዎ በአራት እግር ሂድ ከዛ ያርዱዋል። አረ እኔ በግ ከሆንክ እኔም ሴት ነኝ፣ ግን ወንድ ቀጥሬ ያሳርዳለሁ። ምን ችግር አለ ታዲያ? ያው በግ ከሆንክ አዎ እን በግ ነን አላችሁ ሳ አብዛኛው ሀረብ ሀገር ላይ ይዩ ክርስቲያን የሌለበት ሀገር አለ ሙስሊም የሌለበት ሀገር አለ የለም። ሁሉም ተስማምተው ተቻችለው በፒስ ነው የሚኖሩት። ሰው ከሰማው በድንጋይ የሚመን በቃ፣ ማንም እንትን እንትን አይልም። ሲሞት ሄዶ ለሚጠየቅበት ያው፣ ምንም አይመለከተኝም እግዚአብሔር። ሲጀመር እነሱ እራሱ እኔ እንደውም ማርያምን ማለት ነው እንደውም አላህን የሚፈሩ እነሱ ናቸው። አብዛኛው ሌባ ማን ነው አናውቅም እንዴ? የሙስሊም ሌባ እስኪ አንድ አምጣልኝ፣ አንድ አምጣልኝ። አላየ ነው